አለ እጌታዬ፣ አሁን እስቲ እንደው ምን አድርጋ ነው እቺ አሽከር እንደው እንዲህ አድርገ ስቃይዋን ያበላት? ደግሞ ነገሴ ምን አደረግኳት? ነገሴን ከገበያ መሀል ያረካትን እስቲ አሁኑኑ ንገረን። አሃ እንግዳማ ሂጅ ላሳያቸው። አንተ እዚሁ እንደቆምክ ነገሴን ምን እንዳደረግካት በአንደበት ንገረን። ያለ በፊት በቀደመው ሳስር ከመታሰሪ በፊት ድሮም ነገሴን ልቤ ከጅሏት ነበረ። በጀ በኋላ ተነሳስቸ በገቢያው ሳልፍስ እንዲህ እየሳይስ ነገሴ አንድያውን ዳሊዋ ሰፍቶ ወዴት ልድረሴ ማለት ያህል ዳሊዋ እየፎከረ በጀ በጀ እንጂ ሀዛ እንዲህ የሳይስ እንዲህ ብዬ እንዲህ ብዬ በደንብ ሳይስ ስሜቴ ጨመረ። እዛስ ሀዛማ የእሷም ስሜት ይጨመራል ብዬ በማሰብ እጄ ከእሷ ላይ ተጎመርኩባት። በኋላማ ዝውር ስትል አንድ እያዋን አፏን ሳምኳት፣ እንዲህ ስትል ደግሞ ቡንጫን ሳምኳት፣ እንዲህ ስትል ደግሞ አንገቷን ሳምኳት። ታዲያ ይሄ ምን ክፋት አለው? ግንባሯንስ ጨምሬ ብስመው ጥሩ ጥሩ እንጂ እና ታዲያ ምንም አላረካትም። ኧረ ምንም እንደው ከመሳም ግጥም አድርጎ ከመሳም ውጭ እንደው ምንም ነገር ያደረኩት ነው። እኛ በሰንቤቲው በድሩ በጤና ጣቢያው አትሳሳሙ፣ አትጨባበጡ፣ ሰው ፊት አታነጥሱ፣ አትሳሉ፣ ርገታችሁን ጠብቃችሁ ሂዱ፣ ቶሎ ቶሎ ታጠቡ እያልን አስተምረናል። አላስተማርንም? እና ብታስተምሩ ነገሴን እኮ ልብ የከጅሏት እኮ ነው በእጄ በእጄ እንጂ ታዲያ ታደሰንስ፣ ምንድነው ያደረግከው? ታደሰን ምን አደረግኩት ጌታዬ? እንዴት ማለት? በገዛ ሰበቡ አይደለም። እንዴት አሃ እንደሚያውቁት ማሳችን ገጣ ለገጣ ነው። በጀ አዛ በኋላ ሄጀ ድንጋ ኑሮ የምፈነቅልበት ሰዓት ዝውር ዝውርስ፣ ጀጃውን አየውት ልጁን። እሺ አዛ ጀጃው አልኩት አልሰ